ጎድና ጅረት ወደ ኋላ ነው። ሰበር ዜና ወድና የተከበራችሁ አድማጭ ተመልካቾች፣ አሁንም የሰዓት ዜናችን እንደቀጠለ ነው። ታዲያ ወደ ፌስቡክ መንደሩ ዘወር ዘወር ስል መቼም ይሄ አይኔ የማያሳየኝ ይሄ ስልኬ የማያሳየኝ ጉድ የለም ስላችሁ ታዲያ አብርሃም ቲዩብ መልኩሻን እታፋዋ ላይ ገደፍ ብሏት ፎቶ እየተነሳ ይሄው እንደምታዩት በመረጃ አልጀላችሁ ከቻሳ ብያለሁ። ታዲያ ይሄ አብርሃም ታደሰ ልጅነቱን በደንብ አደርጎ ነው ላይፍን የቀጨው ስላችሁ ምንም አልተሳሳኩም፣ ውሸት ባይሆንብኝም እላለሁኝ። ታዲያ አብርሃም ታደሰ እንዴት ከመልካም ጋር ግንኙነታቸው ምን ነበረ? እንዴት ነበረ? ለካ መልኩሻ አብርሃም አልጠየቀኝም አራስ ሆኝ ምናምን ስትይ የነበረው ለዚህ ነው። ምክንያቱም አንቺም ታፈቅሪው ነበር ማለት ነው። ታዲያ ይሄ ፎቶ የተነሳችሁት የት ቦታ ነው፣ እንዴት ነው ስል እኔም ጥያቄ ሆኖብኝ ቆጭ ብሏል? እና ለጥያቄያችን መልስ ብናገኝ መልካም ነው። ታዲያ አብርሃም እንደ ሩት ከመልኩ ሻጋ አንድ ሆነው ቢሆን ብዬ ተመኘሁ፣ እንደ ጓደኝነቴ እላቸዋለሁኝ። ታዲያ ይሄንን ፎቶ ሳይ ስሜቴ በጣም በጣም ነው እንትን ያለው ማለት ነው። እንዴት ሊሆን ቻለ? እንዴት ፌስቡክ ላይ ደግሞ የፖሰተውን ሰውዬ ሀይ ስለው ራሱ ሊመልስልኝ አልቻለም። እንዴት መልካምም ወልዳለች፣ አብርሃምም ወልዷል። ከወለዱ በኋላ ግን ይሄ ፎቶ መፖስት ለምን አስፈለገ? ስላችሁ ከዚሁ ለኦዲንሶች እኔ እስኪ ልጠይቃችሁ በኮሜንት አስተያየት አስቀምጡልኝ። ሩታዬ፣ የኔ ቆንጆ፣ የማይክል ጃክሰን ሚስት፣ ታዲያ አንገቷ ላይ ያለው ወርቅ ማነጋገሪያ ሆኗል። አንገቷ ላይ ያለው ወርቅ ይሄው እንግዲህ እንዳደረገችው ነው። በፎቶ ላይ ጥየዋለሁ ምናምን ስትል የነበረ አንገቷ ላይ ነው። እኛ ነገሩን አይናችን ወደ ኋላችን ዞሮ እንጂ በደንብ ብናይኖሮ ቢሆን ወርቋ ግን አንገቷ ላይ መቼ አወለቀችው? እና ሄርሜላም ስትንጨረጨር ሮታም ስትናገር ምንም እያልመሰለን። የግሬስ ፋሚሊዎች ዛሬም ጦርነቱ በቲክቶክ መንደሩ የአብርሃም ቤተሰቦች መታሰር አለባቸው ሲሉ እነወሬ ሙለጮች ሲያወሩ ማውራት ማደራቸው ተሰምቷል። ታዲያ ማይክል ጃክሰን ምንም የማይበ የበቅረው የቦታ ጅራ ሴቶችን ከሀ እስከ በ እንዳንበረከካቸው በዚህ በፎቶ ተረድቻለሁኝ እላችኋለሁኝ ምንም በሉ ምንም ምንም ማይክል ጃክሰን ላይቭ ኢዝ ትሪ ጋይዲያ ያለፉትን ላይፎቹን እየዘጋ በአዳዲስ ላይፍ እየመጣ እንደሆነ መቼም ከቪዲዮዎቹ ማየታችን የሁላችንም ጥያቄ ሆኖብናል እላለሁኝ። እኔ ወታችሁ ዜድ ሾው ማለት ነው። መልካም ግን ይሄንን ፎቶ እንዴት ነው? ማነው ፌስቡክ ላይ እየፖሰተው? ይሄ ለኔም ጥያቄ ሆኖብናል። መልኩ ይሄ አንቺም ጋር ደርሷል? ለካኛ ጋር ብቻ ነው ያደረሰው ወይ ሀብራ